ገአ እንግዲህ ዛሬ እናዲ ሰፈር እና ሀገር ያለንን እና ቤተሰቦች ላይ ያለን ነገር ጨርሰን ግን ሀገር ውሀ ብቻ ነው ያምራል አያምርም? አንድ ሰፈር ነው። ይሄ ልውጤ ይባላል። ይሄ ወደዛ ወደዚያ አባጅሎ ይባላል። እ እኮ አባጅሎ ይባላል ጂሮ፣ እሱ አባጅሎ ይባላል። ይሄ ደግሞ እንደዚህ ስትመጪ ይሄ ሉጤ ነው ሉጤ ይባላል። ያው የኛ ቤት ሉጤም ከሉጤም የሚወጣና እዚህ ጋር ነው እንግዲህ እሱም የራሱ ስም እናወጣለት አለ ለወደፊት። አዎ ጨፋማ በአጠቃላይ ጨፋ ሲባል እኮ በጣም ትልቅ ነው ወላሂ። አዎ ይሄ እዛ ጋ የሚታየው ደግሞ ማለት ነው። የሆነ ብዙ ቆቆሮ አይታይሽም? እሱ እኔ እኮ እዚች ጋ ያለችው ሰፈር መስላኝ። ያማ መስኖ ነው ይባላል። መኪና ይገባዋል፣ ባጃጅ ምናምን ይገባዋል፣ ማብራትም አለው። እሱ የተሻለ ከተማ ነው ከኛ አካባቢ ማለት ነው። መስኖ ነው። ሰሞኑን አስፋልት ሳይሆን ፒስታ እ እኔ እጅ አላውቅም። በነገራችን ላይ ያው መኪና እንደገ እንደሚገባና ማብራት እንደገባ ምናምን ነው የማውቀው። ለማንኛውም ተመችቷችኋል? ወዳችሁታል? እነዚህን ሽርጥ ለባሾች ሳ እንዴት አያችኋቸው? እስኪ ጠጋ በይ። ለምን ይፈታል እንዴ ዝም ብሎ ምናምን ሲሮጡ ሲሮጡ ምናምን የሚወርቅባቸው ይሄ ምንም የፈለገ ነገር ቢሆን አይፈታም። እስር አድርገውታል አይደለ? እግራቸው ምናምን የሚይዝ ከሆነ ወደ ላይ ሰቀል ባጃጅ አምሮሻል። ለምን ፈልገሽ ነው? ምግቡ አልተመቸሽም። እርግጠኛ ነኝ ቅቤ አትወጅም እንደ ማር ምናምን ሰው

የቱ ጋ ነው? ቤትህን ብታሳይ ነው ችግር ያምራል። ቤት በጣም ነው የሚያምረው ወይስ ትንሽ እስኪ ቶሎ ቶሎ በሉ። አሁን ቶሎ ቶሎ በሉ። እሺ ቶሎ ዳልጋው ጋዲዎት እንደምትመለከቱት እየሸኙን ነው። ያው ዘመድ ምናምን እየሸኙ ነው። አዮ ሰዓዲ፣ እዚህ ወሬ እየበላች ነው፣ ወሬ እየበላች ነው። ራሷን አታውቅም። እነዚህ ሷሊህና ሞክታር ይባላል የኔ ወንድም ነው እ ምን እያወራችሁ ነው እ እ ምን እያወራችሁ ነው እ